በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሰላም፣ ቤተሰቦቻችን እንደምን አላችሁ? እኛ እግዚአብሔር የተመሰገነ ይሁን ሙሉ ሰላም ነን። ዛሬ በሌላ ቪዲዮ ተመልሰን ወደ እናንተ መጥተናል። በዚህ ዩቲዩብ ቻናል ወይም ሰላም ሰጣዊት ቤተሰብ በሚለው ዩቲዩብ ቻናላችን የምናቀርብላችሁ የሕይወት አጋጣሚዎቻችንን ነው። እንድትከታተሉን እንጋብዛችኋለን። እሺ፣ እኔ ሊቀ ጠበብት ሰላሙ ስዩም እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመምህርነት እያገለገልኩ እገኛለሁ። ባለቤቴ ደግሞ ራስዋን ታስተዋውቃችኋለች ወደ ተከበረችውና ወደ ተወደደችው ባለቤቴ ወስዳችኋለሁ። ሰላም በድጋሚ ለእናንተ ይሁን እንደዚህ ለከሰጠኝ አመሰግናለሁ። እኔ ስሜ ሣራ አያለ እባላለሁ። ወይዘሮ ሳራ አያለ የሁለት ሴት ልጆች እናት ነኝ። እንዲሁም ደግሞ ልጆችን በማሳደግ ቤት ውስጥ የቤት እመቤት ሆኜ ነው የምኖረው። በጣም ጥሩ እናመሰግናለን ውድ ባለቤቴ። እሷ እንዳለችው ያው የወለጅ ሴቶች ልጆች አባት ነኝ ማለት ነው። እኔን እና ዛሬ ቀደም ብለን እንደነገርናቸው የምናስተዋውቃቸው እራሳችንን ነው። እንዴት ተገናኘን ከውድ ባለቤቴ ጋር የሚለውን አስተዋውቃቸዋለሁ የተገናኘንበትን ጊዜና ቦታ፣ በመቀጠል ደግሞ ለመተዋወቅ ምን ምክንያት ሆነን የሚለውን እና የመሳሰሉትን በክፍል በክፍል ወደ እናንተ እናቀርባለን። ወደ መጀመሪያው ለሄድ እሺ፣ ሣራ እንዴት ነበረ የተገናኘ ነው? ማለትም የተገናኘንበትን ቦታና ሲቀደም ያው ቅድሚያ ለሴት በሚለው ወደ አንጆ ሲያወል። እሺ፣ የተገናኘ ነው እንት ነው ኤለመንታሪ ተማሪ እያለ ዳና ኤሌመንታሪ ስኩል ነው። እዛ እየተማሩ ነው የተዋወቁ ነው። በአጋጣሚ ነው። ከዛ ከአራት ክፍል እስከ ዘጠነኛ ክፍል ለዛን በይተማሩ እንደ ደግሞ ሰባት ሀያ ክፍል ስትመጣ እኛ ክፍል ነበር የገባው ነው። በዛ ነው የተዋወቁ ነው። በጣም ጥሩ አመሰግናለሁ። እሷ እንዳለችው አሁን እኔም በመሰረቱ በመጀመሪያ ጫጋል ትምህርት ቤት የሚባል ነበረ አንደኛ እና ሁለተኛ ደረጃ ትምህርት ቤት እዛ ነበር የጀመርኩት፣ እስከ ሰባት እዛው ነበር ስማሪ ነበር። ከዛ ሰባት ስደርስ በጣም ጥሩ ጥሩ ተማሪዎች ስለነበሩ እንደዚሁ ከቤተ ክህነት በጣም ጎበዝ ተማሪዎች ስለነበሩ አይ ከነሱ ጋር መማር አለብኝ ብዬ ነው ወደ ደሃና ትምህርት ቤት የመጣሁት። እዛ ደሃና ትምህርት ቤት ስመጣ አንድ አጋጣሚ ሆኖ እነዚያ ማለትም ከነሱ ጋር የተሻለ እውቀት ምገበኛለው የሚወዳደርች ሲበዛ አንቺም ትበረጫለች በሚል መጣሁኝ። ነገር እነሱ እንዳጋጣሚ የሆነው እኔ ወደዛ ወደ ደህና ስመጣ እነሱ ደግሞ ወደ ቻጋ ሊሄዱ ማለት ነው። ተላለፋችሁ? አዎ ተላለፍን። እግዚአብሔር ምክንያት አለው። ያው ከአንቺ ጋር አገናኝ ማለት ነው። እንግዲህ ዋናው የተገናኘንበት ቦታ ደህና ትምህርት ቤት ነው። እኔ ቤተክርስቲያን እያገለገልኩ ነበረ የምማረው እና እሺ፣ ልቀጥል። ጥያቄ፣ እዛ ተገናኘን ከተባለ ለትውውቃችን ምክንያት ምንድን ነበረ? ማለትም አንቺ እኔን እንድታስቤ ሊያደርግሽ የሚችል ትውውቅ የግድ ስለሚያስፈልግ ምክንያቱ ምንድን ነበረ የሚለውን ከአንቺ አፍ ልስማ። ስጠርናታል እናወጣ። ቤተሰቦቻችን የማይነገር ምስጢር የለም። ያው እንግዲህ እኔ አሁን የገጠር ልጅን ደግሞ እኔን መጠን ከወንድ ጋር ያለን ቅርርብ እንደዚህ እንትን ይላል አይደለም፣ ወንድ ማናገር በራሱ አይቻልም፣ ወንድ ጋር ቆሞ ማውራት አይቻልም፣ ወንድ ማናገር አይቻልም። በዛ አስተዳደግ ውስጥ ሆነን ግን የተግባባንበት አንድ ምክንያት ምንድን ነው፣ አንተ እራሱ እንደወንድ አታውራም ነበረ። አንገቴ እንደፍተ ነበረ ብትሄድ እና በዛ ምክንያት ሁለት ደግሞ አንድ ግሩፕ አንድ ግሩፕ ውስጥ አስገቡን። እንደዚህ አንድ ለአምስት ሲደለደል የግሩፓችን መሪ ሆነ። አንድ ግሩፕ ውስጥ ነው። በዛም ደግሞ እንትናለ እንትና የመሪነት ሰጋለኝ ከበፊት ጀምሮ ማለት ነው። ይገርም። እሺ፣ በሱ በሱ አንድ ትንሽ የሚያቀራርብ ነገር ተፈጠረ። ሁለት ደግሞ ትምህርት ቤቱ ከአንድ እስከ ስምንት ነበር በወቅቱ የሚያስተምረውና ስምንት ያክፍል ሚኒስትሪ ከተፈተነም በኋላ ድግስ ነበረ፣ ለመለያየት የአንድ ድግስ እንደግስ። የኮሚቴዎች ነበር፣ ከስሩ ኮሚቴዎች ውስጥ ሁለቱ እኛ ነበር እና ያም ደግሞ ይበልጥ እንደመቀራረብ አደረገን። ያው መቀራረብ ሲባል በትምህርት ቤት ጓደኛት ማለት ነው። ከዛዎች ምንም ነገር ነሱ ነሱ ናቸው። እሷ እንዳለቻችሁ ነው፣ ግን እንደው እንደው ወደ ልብሽ እንድታስገቢ ያደረገሽ አንድ ምክንያት እንዳለ እረዳለሁ። ያንን ግን ብታካፍሚ ጥሩ ነበረ። ለቤተሰቦቻችን ልባችንን አውጥተን ስለሆነ የምንሰጠው ማለት ማለት እንደው ከዚህኛው በተጨማሪ ያው አንድ መመሳሰሉ ማለትም በአንቺ ደረጃ ማሰቡ እውነት ነው። እውነት ለመናገር እኔ ማንንም አልቀርብም። ከትምህርት የውጭም ብዙም የማስበው ነገር የለም። ሰውም ደግሞ በዛ ልክ ነው የሚያስበኝም፣ እንደውም እንደ አይነት የትዳር አሳብ እንዳለኝ እንኳን ሰው አይገምትም ነበረ። በወቅቱ ማለት ነው። ወደ ትምህርት እንጂ ወደ ሌላ ስለማለል ማለት ነው። እንቅስቃሴ ራሱ በጫካ ነበር የሚሄደው ማለት ይቻላል። ያ በወቅቱ ትምህርት ቤትም ሲሄድም ስመለስ እና ነገር ግን እንደው ምክንያት የሆነች እንደው ልብሽን የኮረኮረ ምን ነበረ የሚለውን ተመሳሳይ እንዲህ ያለ አጋጣሚ ሊኖር ስለሚችል ሌላው ግን እኛን እናካፍላቸው ውስጥ እሱ እንዴት ነው? እኔ ከልጅነት የጀምረው አሁን ከልጅነት ሲባል በጣም እንትን እንጂ ምንድነው፣ አባቴ ካህን ናቸው እና ልክ እሳቸውን እያየን ስናድግ፣ ሰፈር ውስጥም አሉ ካህናት፣ በተለይ እነዚያን ካህናት እያየን ስናድግ ምንድነው እንትን ነው እንደነሱ አይነት ልክ እንደ አባቶቻችን አይነት እንደ ካህናቱ ማለት እንደነሱ አይነት ባለቤት ቢኖረን አገር በሕጻንነት አእምሮ ያሰብኩት እሱ ነው። እንደነሱ አይነት ባለቤት ቢኖር ብዬ ያሰብኩ ያደግኩት እና እዛም ደግሞ ክላስ ደግሞ አንድ ስንገባ አንድ ካህን እንደሆን ካቃለው ልደታ እኛ ሰፈር ልደት አልቻ ልደታ ዛልታ ልታገለግሉ ስትመጡ ምናምን ያላችኋለን እና በቃ እሱ ካህንነትም አለ ሁለት ደግሞ በአለማዊ ትምህርትም ደግሞ ጎበዝ ነበር። እንደኛ ነበር የምትሞጣው ክላሳችን እና ሁለቱ ከዛ ምናልባት እኔ ደግሞ ላስታወሳቸው የምችለው ያው ጎበዝ ተማሪ ነበርኩ። የቤተ ክህነት ተማሪ ይጠበቃል ጎበዝ መሆን ማለት ነው። ግድ በዓላማ ስለምንገባ ማለት ነው። ከዚህ ጋር የሆነ ትምህርት የሆነ ደረጃ ስንደርስ ነው የምንገባው። ማስተዋልም በሰፊው ይኖራል። የግድ በቃ በዓላማ ነው የምትማሪ። ውስጥ ተገፍተሽ ሳይሆን ውስጥሽ ነው እንጂ የሚገፋሽ፣ የቤተሰብ አካላት አለ የሚገፋሽ እና እያገለገልንም ስለንማር በዛኛው ራሱን የቻለ መምህርነትም ስላለን ይህን ያህል ወደኋላ የምንልበት ምንልበት ምክንያት የለም። ነገር ግን እሷ ውስጥ የገባሁት በምን መሰላችሁ? የሂሳብ መምህራችን የሂሳብ መምህራችን እንደዚሁ በቃ አገልግሎት ምናምን እያስፈቀድኩ ምናምን እቀራለሁ ወይ ይኖር ስለሚችል ያው፣ ደብረ ሊባኖስ ነው እንግዲህ። ልዩ ስሙ ደህና ተባለ ተባለኝ። ቦታው ደብረ ሊባኖስ ነው የሚባለው እኔ ከዛ ክፍ ብላፍኖ ተጽድቅ የምትባለው ወይም በሌላ አጠራር ደግሞ ውሻ ገደል ትባላለች። እዛ ነው የተወለድኩት እና ደብረ ሊባኖስ ደግሞ አገልጋይ ነበሩ። በዛን ጊዜ በማገለግልበት ወቅት አንዳንዴ ይቀራለሁ ማለት ነው ከትምህርት አገልግሎት ካለ እና አስፈቅጄ ነው የቀረውት። በዛን ቀን በቀረቡበት ቀን ግን ይሄ ሳፈተና ነበር። ተማሪዎች ተዘጋጅተው ነው የመጡት። ተዘጋጅታቸዋልችኋል እናንተ ለመፈተን ማለት ነው። ከዛም በኋላ ግን ፈተናው ለምን ቀረ፣ አንቺ ብትናገሩ የተሻለ ይሆናል ብዬ አስባለሁ። እንደገባን ነው ራሱ ምንድን ነው ብዙ አራቀም ከመስከረም ብዙ አራቀም እና በአጋጣሚ ቀጥታ ነበር አስፈቀደው ማለት ነው። አላቀም ግን በጣም ተዘጋጅተን ያው ፈተና ሲባል ከሳምንት በላይ ጊዜ የተሰጡት ተሰጥቶት ነው አጥንተናም ነው ባነበነው ነው ይለያል ያው ማለት ነው ትምህርት እና ተዘጋጅተን የመጣ ነው በአጋጣሚ አንተ ቀራ፣ እና በወቅቱ አስፈቅደ ነበር መሰለኝ። እና እኛ ተዘጋጅተን በቃ እሷ ያ ክፍለ ጊዜ ሲደርስ ለፈተና ነው እኛ ተዘጋጅተን የተቀመጥነው። ስልክ ስትመጣ ዛሬ አልፈተናችሁም ማለች፣ ሰላሙ ካልመጣ አልፈትንም ማለች። እና አጋጣሚ የመጀመሪያ ዓመት ነው እዛ እንደገባ የመጀመሪያ ዓመት ነው። እና ይህ ሰላሙ የሚባለው ማ ነው? ማን ነው ይሄን ያህል ፈተና የሚቀጣለት? እያሰብኩኝ ስትመጣ፣ እንደውም አንተ ራሱ አልመሰልከኝም። የሚቀጣለት መቀጣት አለብኝ አልሸን ለዚህ ሰውማ መቀጣት አለብኝ። የእግዚአብሔር ስራ እንዳለው ነው በቃ በዛ ነው። ማን ነው እሱ? እየጠበቁኝ ከዛ በኋላ ነው አንተ መቀጣት በጣምበጣም በጣም ይገርማል። መከታተል ጀመረች ማለት መከታተል ሲገባ ግን ይገርማቸዋል። እንደዚህ መከታተል በፍጹም ማንም አያውቅም ማንም ማለት ነው። እንዴት እንደተገናኘን ደግሞ ወደፊት በደንብ የምንነግራቸው ይሆናል። ምክንያቱም ከዚህ ጋር በፍጹም አይገናኝም የተገናኘንበት መንገድ እና በጣም በሚገርም ሁኔታ ነው። ሴቶች እንዴት በቃ ፍቅርን መያዝ እንደሚችሉበትም ያየውበት መንገድ ነው። እኔ በፍጹም በዚህ መልኩ ይዛለው ብዬ አላሰብም። ምክንያቱም እሷ ቀድማ ነው የያዘችኝ የነበረው ግን እኔ ግን ስል ስእጥር ነበረ እሷን ለማግኘት ማለት ነው። ከዛም በኋላ እንዴት ተገናኘን ምናምን የሚለውን በሌላ ቪዲዮ በተከታታይ ተከታተሉን፣ ወደ እናንተ የምናደርስ ይሆናል። ለዛሬው የምጨምር ይሆናል። ተከታተሉን። እናመሰግናለን። ቪዲዮአችን ይቀጥላል። እንዴት ተገናኘን? ከተገናኘን በኋላስ ምን ተፈጠረ? ምን ተግዳሮቶች ነበሩ? ምን አይነት ድካም ነበረ? እኛስ መስፈርታችንስ ምን ነበረ? እሷ አሁን ቅድም እንደገለጸችው ካህን ፈልግ ነበረ። ማለትም ቤተሰቤ፣ አባቴ ካህን ስለነበረ በዛው ልክ ደግሞ ኑሮውን ስላየውት እንደዛ አስብ ነበር። ይህን ግን የምታስበው በፃነቷ ነው። ከእኔ ጋር እንኳን ስንገናኝ የአስራ ስድስት ዓመት ልጅ ነበረች እና ቤተሰብ ምን ያህል እንደሚቀርብ ሰውን እናያለት ማለት ነው። እኔም በዛው ልክ ደግሞ ሁለት መስፈርቶች ነበሩ። እነዛ መስፈርቶች ምንድን ናቸው የሚለው በሌላ ቪዲዮዎች እገልጽላችኋለሁ። እናመሰግናለን። መሰግናለን። ደና ሆኑልን። ደና ቆዩልን።